ሰላም ጤና ይስጥልኝ። ውድ የከእኔ ጋር እናንብብ የዩቲዩብ ቻናል ቤተሰብ፣ እንግዲህ ለሙከራ ለመጀመሪያ ጊዜ ላይቭ ላይ ብቻለው። እስኪ ምናልባት ቤተሰቦች ካላችሁ ገባገባ ማለት ትችላላችሁ ካላችሁ ገባ ገባ ማለት ትችላላችሁ። እሺ እንኳን ደህና መጣችሁ። ይሄ ከእኔ ጋር እናንብብ የተሰኘው የዩቲብ ቻናል ነው። እንግዲህ ይሄ የዩቲብ ቻናል ከተጀመረ አንድ ወር ያክል አካባቢ ሆኖታል። በዚህ አንድ ወር ጥሩ ስራዎችን ለመስራት እየሞከርኩኝ ነው ያለሁት እንደዚሁም ጥሩ ቤተሰቦች እያገኘሁኝ ነው። እናንተም አድማጮች፣ ተመልካቾቼ ደግሞ ቪዲዮቹን እየተመለከታችሁ ስለሆነ ከልብ አድርጌ አመሰግናችኋለሁ። እና ሁላችሁንም ለማመስገን እወዳለሁ። እስቲ እንግዲህ ብላችሁ ሀሳብ አስተያየቶቻችሁን መስጠት ትችላላችሁ። ከዚህ በኋላ በፕሮግራም ላይቭ መግባት እጀምራለሁ። ቀጥታ የተለያዩ አይነት መጽሐፍቶችን እዚሁ ላይቭ ላይ እናነባለን።

ስለዚህ ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል እንግዲህ የሁላችንም ቻናል ነው። እዚህ ላይ የተለያዩ አይነት ረጃጅምም ማጫጭርም ልቦለድ መጽሐፍቶችን እናነባለን፣ እንተርካለን፣ ግጥም መድብሎችን፣ ቀልዶችን፣ የተለያዩ ቁም ነገር ያላቸው መጣጥፎችን በርካታ ነገሮችን እንግዲህ ይዘን የምንቀርብበት የዩትዩብ ቻናል ነው። ያው ይህ የዩትዩብ ቻናል ሲጀመር እንግዲህ ባለፉት አንድ ወር ውስጥ የተደረጉት ነገሮች እነዚህ ናቸው። ከሰኞ እስከ ዓርብ ቋሚ የሆነ በክፍል በክፍል የተከፋፈለ አንድ የልቦለድ መጽሐፍ ላይ ነው ትኩረት ያደረኩት አለመኖር የተባለው በዶክተር ዳዊት ወንድማገኝ የተደረሰው ልብወለድ መጽሐፍ ላይ ነው ትኩረት ያደረግኩት። ቅዳሜና እሑድ ደግሞ የተለያዩ አይነት አጫጭር የሆኑ ልብወለዶችም፣ ግጥሞችም፣ የተለያዩ አይነት ሌሎች መጣጥፎችም ነው እያቀረብኩኝ ያለሁት። እንግዲህ እናንተም እየተመለከታችሁ ሀሳባችሁን እየሰጣችሁ ያላችሁት። ከዚህ በተጨማሪ ሰብስክራይብ እያደረጋችሁኝ ነው እና ሁሌ አዳዲስ ነገሮችን ሲለቀቁ ታያላችሁ። ስለዚህ ከልብ አድርጌ ነው የማመሰግናችሁ ሁላችሁንም። ያው ይህ የዩቲዩብ ቻናል በዚህ ይጀመረ እንጂ ወደፊት ደግሞ በጣም ሰፋ ያሉ ከዚህም በጣም ሰፋ ያሉ ብዙ ነገሮችን ለማካተት ነው ማስበው እንግዲህ አዳዲስ መጽሐፍትን ሪቪው የምናደርግበት መጽሐፍትን የምንሸልምበት የተለያዩ አይነት እነዚህ በመጽሐፍት ዙሪያ በጣም በርካታ ነገሮችን የምንሰራበት ነገር ነው ይሄን ግን ብቻዬን አደለም መስራት የምፈልገው ከእናንተ ጋር አብሬ ነው መስራት የምፈልገው ስለዚህ ከኔ ጋር አብራችሁ የመስራት ፍላጎት ካላችሁ ያው ልትጠይቁ ትችላላችሁ፣ ኮንታክት ልታደረጉ ትችላላችሁ። ስለዚህ እነዚህ ነገሮች በአብዛኛው አንድ ላይ የሚሰሩ ወይም ደግሞ ከአንድ በላይ በሆኑ ሰዎች የሚሰሩ ናቸው። ብቻዬን መስራት አልፈልግም። ከእናንተ ጋር አብሬ ብዙ ነገሮች መስራት እፈልጋለሁ። ከዚህም በተጨማሪ ደግሞ ሌላው ነገር ምላችሁ ነገር ዛሬ ትንሽ ጉንፋን ስለያዘ ነው የምላችሁ ነገር። እስቲ ሌሎች የማስተካከላቸው ነገሮች፣ የሚስተካከሉ ነገሮች አነባበብ ሂደቱ ላይ ወይም ትረካው ላይ ፍሰቱ ላይ ያላችሁ አመለካከት ወይም ያላችሁ አስተያየት ካለ የሚስተካከሉ ነገሮች ካሉ መሻሻል ያለባቸው ነገሮች ካሉ መቀጠል ያለባቸው ነገሮች ካሉ ምን ምን አይነት ነገሮች ቢቀርቡላችሁ ትወዳላችሁ። እነዚህ እነዚህና ሌሎችንም እናንተ የተሰማችሁ ነገሮች ደግሞ በአስተያየት መልክ ብትሰጡኝ ለእኔም ያግዘኛል። ምክንያቱም ማንም ሰው ያለ አስተያየት ያለ ምንም፣ ሰው ማለት ሌሎች ሳይነግሩት በራሱ ሁሉ ነገር ማድረግ አይችልም። አንዳንድ የማያያቸው ክፍተቶች ይኖራሉ። ስለዚህ እነዛን ክፍተቶች ለመሙላት ደግሞ የእናንተ አስተያየት ያስፈልጋል። በዚሁ ደግሞ ይቀጥሉ የምትሏቸው ነገሮች ካሉ እነሱንም የበለጠ መቀጠል የሚያስችል ሁኔታ ይፈጠራል ማለት ነው። እንደነገርኳችሁ በዚህ የዩቲዩብ ቻናል ላይ ከዚህም በጣም ሰፋ ያሉ ነገሮችን ወደፊት ይዘን የምንቀርብ ይሆናል። አዳዲስ መጽሐፍት ሪቪው የምናደርግበት አዳዲስ መጽሐፎች ሲለቀቁ ሪቪው የምናደርግበት እና ከዛም በላይ ያሉ የማስባቸው ፕላን ያደረግኳቸው ነገሮች አሉ። ሆኖም ያለ ማድረግ ያው አሁን አይደለም። ሌላው ነገር ደግሞ መጽሐፍቶችን መሸለም፣ ለእናንተ ለተወዳጅ ቤተሰቦቼ፣ ለሁላችሁ ለአንባቢዎች በሙሉ የሚሆኑ መጽሐፍቶችን በሽልማት መልክ የማበርከት እንደዚህ የመሳሰሉ ፕሮግራሞችንም ነው ያቀድኩት። እንዳልኳችሁ ይሄ አሁን የሚደረግ ነገር አይደለም። የተወሰኑ ጊዜያትን በእንደዚሁ እንቀጥለን። ግን እዚሁ ላይም ባለንበት አሁን ለወደፊት መሻሻል አለባቸው የምትሏቸው ነገሮች ደግሞ ብትጠቁሙኝ በጣም ደስ ይለኛል። እንዳልኳችሁ ደግሞ ከእኔ ጋር አብራችሁ የመስራት ፍላጎት ካላችሁ እንደ ናራተርነት ተራኪ ማለት ነው። አብራችሁን የመስራት ፍላጎት ካላችሁ ደግሞ ኮንታክት ልታደርጉኝ ትችላላችሁ። በ0942496 የቴሌግራም ቁጥሬ ነው። እዛ ላይ ልታናግሩኝ ትችላላችሁ፣ ልጽፉልኝ ትችላላችሁ። ስለዚህ በስልክም ልትደውሉልኝ ትችላላችሁ። ስለዚህ ኮንታክት ልታደርጉኝ ትችላላችሁ። አብረን መስራት እንችላለን። አብረን ስንሰራ አብረን የምናድግ ይሆናል ማለት ነው። ለማንኛውም ይሄንን ይመስላል። ይሄ እንግዲህ የመጀመሪያ ጊዜ ላይቭ ፕሮግራም ነው እንግዲህ ለዚህ ላይቭ ላይ እንዲገባ ያው፣ ግዴታ ላይቭ ላይ ለመግባት እንደምታውቁት በትንሹ 50 ሰብስክራይበርስ ያስፈልጋል ዩቲብ ላይ ዩቲብ ላይቭ ላይ ለመቅረብ አሁን ያለንበት ደረጃ ደግሞ ከዛም በላይ ነው። በጣም ደስ ይላል። በጣም ነው አመሰግናችሁ ሁላችሁም ጽሑፎቹን ማለት የምታደርጋቸውን ነገሮች ስለምታዳምጡ ቪዲዮዎችን ስለምትመለከቱ ሼር ስለምታደርጉልኝ ላይክ ስለምታደርጉልኝ ሐሳብ አስተያየት ስለምትሰጡኝ ባር ያመሰግናቸዋለ። አሁንም ይሄ መቀጠል ያለበት ነገር ነው። ለማንኛውም ወደ ዘጠኝ ደቂቃ አካባቢ ያክል አብረን ቆይተናል። በሚቀጥለው ደግሞ ተመልሼ በፕሮግራም ላይቭ ላይ እቀርባለሁ። ስለዚህ አብረን ምን ቆይ ይሆናል ማለት ነው። እሺ ከልባቂ አመሰግናችኋለሁ፣ ሁላችሁ ነው። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ፣ ሌሎችን ጋብዙ። የተለያዩ አይነት እንዳልኳቸው የተለያዩ አይነት ይዘት ያላቸውን መጽሐፍቶች እንግዲህ ምንታርክበት፣ ምንፈትሽበት፣ ምናነብበት የዩትብ ቻናል ስለሆነ ማለት ነው። በድጋሚ ላመሰግናችሁ እወዳለሁ። በሚቀጥለው ጊዜ ተመልሰን እንገናኛለን።